የተከበራችሁ የተወደዳችሁ የእግዚአብሔር ሰዎች እንኳን ለብርሃነ መስቀል በዓል ለደመራ በዓል ዋዜማ በሰላም በጤና አደረሳችሁ አደረሰን። ባላችሁበት የእግዚአብሔር ሰላም ይብዛላችሁ። እኛ እንግዲህ በዋዜማው ላይ እንግዲህ በእንዲህ መልኩ

በዛው አጠር ያለች አንድ ወረብ ዘመር ዘማሪ ከመሆነ አንፃር የነገዛይ መስቀል እ እግዜር ይስጥልን እንግዲህ ያው በሰፊው በኋላ ይቀጥላል እግዜር ይስጥልን ሁላችሁም እንግዲህ እ ሼር አድርጉ ላይክ አድርጉ ተፕ አድርጉ እንግዲህ እዚህ ደግሞ የሚመለከቱት ይሄ ቅጠል የያዙት በቤተ ክርስቲያናችን በህጻናቶች ክፍል ትልቅ ስራ የሚሰራ በተለይም በቋንቋ ትልቅ ነገር እያ ከ

ያው እንግዲህ እንደምትመለከቱት እንግዲህ ወንድማችን አሁን እንደነገረ ነው፣ እንግዲህ በንግስት እሌኒ አማካኝነት እንግዲህ ዳመራን አስደምራ ሁለቱ መስቀሎች ከክርስቶስ መስቀል ጋር ሆኖ የተገኘበትን ትልቅ ዳመራ እንግዲህ በዚህ መልኩ እንግዲህ እየደመሩን ያሉት ወንድሞቻችን ጥነስጥልን። እንዴት ነው? እንኳን አደረሰ። ምን እያደረግክ ነው? ደመራ የምናቃጥልበት ቀን ነው። ምን ተሰማው ነው? ዛሬ እንግዲህ እድለኛ ነው፣ መጣ እንግዲህ። ወደ ደመራን እየደመርክ ነው፣ በጊዜው ተገኝተ። ምን ተሰማ? በደስታ ነው። ችቦን ይዛችሁ ሴት መጥቶ እያያችሁ ነበር። ከኋላ እንደው መኪናውን አልዘጋችሁም ሁላ ነበር። እላችሁንም በጣም ደስ ብሎ ነው እየሰራን ያለን። እንግዲህ በድጋሚ ሁላችሁ እንኳን አደረሳችሁ እንላለን። አሜን። ያው ምኑ ይመጣል፣ ፕሮግራማችን እንቀጥላለን። እግዚአብሔር ይስጥልን። እግዚአብሔር ይክብርልን። አሜን ሶሊ

ማን ነው ከእናንተ? አንተ ነው የቀረው። እንኳን አደረሰህ። ምን ተሰማህ? ዩቲዩብ ላይ እየቀረስኩ ነው። ቀጣይ ፕሮግራሙ እንግዲህ በሰፊው እንቀጥላለን። አሁን እንግዲህ እዚህ በረከት ላይ መሳተፍ ትልቅ ነገር ነው። ምን ተሰማህ? እንኳን አደረሰህ። የምታስተላልፈው ሳ እግዚአብሔር ሌላ የምትለው መልዕክት አለ መልእክት አስተላልፋችሁ እናቶቻችን ይሄው እኔ እየቀረዝኩ ነው ሚዲያ ላይ እንግዲህ መልእክት አስተላልፉልን የቤተ ክርስቲያናችን እንግዲህ እንቁ የሆኑ እናቶች የማይበረክ ክዳነ ምሕረት እናቶች ቤተ ክርስቲያንን በእውቀት በጉልበት የሚያገለግሉ እናቶቻችን ናቸው እንኳን አደረሰን እንኳን

ደመራውን ደምረን ጨርሰናል። አሁን ከጥቂት ደቂቃ በኋላ እዚህም የምትመለከቱት ቦታ ሙሉ በሙሉ ሰው በሚመኑ የሚጠቀለልበት ሰው ሁሉ የሚመጡበት የእግዚአብሔር ቃል የሚማሩበት እንዲሁም ደግሞ ሁሉም የመስቀሉ በዓል እያከበረን እንግዲህ ሁላችንንም ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ አንድ ላይ ከቁጥር 17 ጀምሮ እንደተናገረ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ግን ለምንድን የእግዚአብሔር ኃይል ነው ብሎ እንደተናገረ ሁሉ የእግዚአብሔር ኃይሉ የተገለጠበት የእግዚአብሔር መዳኑ የተገለጠበት ልበ አምላክ ቅዱስ ዳዊት በመዝሙሩ ላይ እንደተናገረ ወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩት ምልክትን እንዳሰጣቸው ከሞት እንዲድኑ ዘንድ ከቀስቱ እንዲድኑ ዘንድ ምልክትን ያሳያበት ቀን ነው እና በዛሬው ቀን ደግሞ የመስቀሉን ክብር የምናይበት የመስቀሉ ክብር ከፍ ብሎ የሚታይበት ቀን ስለሆነ ሁላችሁም እንኳን እንኳን እንኳን አደረሳችሁ ኤቭሪዋን አይም ግሪቲንግ ዩ ኢን ዘ ኔም ኦፍ ጂሰስ ቱዴይ ዊ አር ሴሌብሬቲንግ ዘ ፋውንዴሽን ኦፍ ዘ ሆሊ ክሮስ

you can come by time then after that ሁላችሁም በሰዓቱ መታችሁ በረከት እንድታገኙ በሊውል እግዚአብሔር ስም ጥሪያችንን እናስተላልፋለን። እኔም ተመልሼ እገባለሁ ማለት ነው። ኋላ ኋላ ግን በሚገባበት ሰዓት ሁላችሁም ሁላችሁም በየሚዲያችሁ ሼር እንድታደርጉ እንዲሁም ቻይናሉን ደግሞ ሰብስክራይብ እንድታደረጉ ላይክ እያደረጋችሁ እንድትሳተፉ በሌሎ እግዚአብሔር ስም አሳስባለሁ። ኤቭሪዋን ዩ ሃቭ ቱ ሼር ሰብስክራይብ ደ ቻይናል ደን ዩ ሃቭ ቱ ሼር ፎር ኤቭሪዋን። እግዚአብሔር በፈቀደው ከጥቂት ደቂቃዎች በኋላ ሁሉም ምዕመናን ይመጣሉ። ሁሉም ሰው ይመጣል። እንግዲህ ሁላችንንም እግዚአብሔርን ቃል የምንማርበት እግዚአብሔርን በምስጋና የምናመሰግንበት ጊዜ ነው የሚሆነው። እና ስለዚህ ሁላችሁም በጊዜው እንድትመጡ በልዑል እግዚአብሔር ስም ጥሪያችን እናስተላልፋለን። እግዚአብሔር ከሁላችንም ጋላ ይሁን። በዓሉን ደግሞ የሰላም በዓል ያድርግልን።